የመኖሪያ ቤት በር ሰብሮ በመግባት የስርቆት ወንጀል የፈጸመ ተከሳሽ በእስራት ተቀጣ። ዘገባው የዋና ሳጅን ደጀኔ ውልፋታ ነው። ዝርዝሩ እንደሚከተለው ይቀርባል። ተከሳሽ ያደ ኤል አለማየው የተባለው ግለሰብ የስርቆት ወንጀሉን የፈጸመው ግንቦት 3 ቀን 2017 ዓ ም በቦሌ ክፍለ ከተማ ወረዳ 14 ገርጂ 460 የጋራ መኖሪያ ቤቶች ግቢ ውስጥ ነው። ማንነታቸው እንዲገለጽ ያልፈለጉት የግል ተበዳይ እንደተናገሩት ተከሳሽ ያደኤል አለማየው ሰው በአካባቢው አለመኖሩን በማረጋገጥ የቤቱን በር ሰብሮ በመግባት የዋጋ ግምታቸው ከ108 ሺ ብር በላይ የሆኑ የተለያዩ ንብረቶችን ይዞ ከአካባቢው ለመሰወር ሲሞክር በህብረተሰቡ ትብብር ተይዟል። በቁልፍ ሳይሆን ሰብሮ ነው የገባው። ያው ለጥበቃቹ እንዳላቸው ላይ ፕሮግራም አለ፣ እነሱ ጋር ነኝ በሚል ነው የገባው ቤት ውስጥ ማንም አልነበረም። ያው የተሰረቀብኝ ደግሞ ላፕቶፖች፣ ሰአቶች፣ የእጅ ጌጦች ብዛት አላቸው፣ እነሱም የፋይል መያዣ፣ የጣት ቀለበቶች፣ ዋይንፋይ፣ ተንቀሳቃሽ ዋይፋይ፣ እነዚህ ናቸው የተሰረቁብኝ። ጎሮ ቤቶች ነበሩ ና በሰአቱ ከኔና ከባለቤት የውጭ ማንም ስላልነበረ አመለከተች፣ ደወለችልኝ እሷ በሰአቱ ና፣ እንዲህ እንዲህ እንዲህ የሚባል ሰው ነበር ስትል፣ ከዛ ጥበቃዎቹ ደወለችላቸው እዛው እየወረደ ያዙት ማለት ነው። የገርጃ አካባቢ ፖሊስ ጣቢያ የወንጀል መርማሪ ዋና ሳጅን ጋሻሁን ተስፋይ እንደተናገሩት ተከሳሽ ያደ ኤላለማየሁ በፈጸመው የስርቆት ወንጀል በቂ የሰውና የሰነድ ማስረጃዎችን በማሰባሰብ በክፍሉ አቃቢ ህግ በኩል ክስ ተመስርቶበታል። የግድ ተበዳይ በሌሉበት ተጠርጣሪው የግል ተበዳይ መኖሪያ ቤት ሰብሮ በመግባት አንደኛ፣ ቤት ውስጥ የነበረውን ቶሺባ ላፕቶፕ ሁለተኛ፣ ስድስት አርቲፊሻል የሆኑት የጣት ቀለበቶች ሶስተኛ ዘጠኝ የተለያዩ የእጅ ሰዓቶችን ሰርቆ በቦርሳ ይዞ ሲሄድ በአካባቢው በነበሩ ህብረተሰብ እጅ ከፍንጅ ተይዞ ፖሊስም የምርመራ መዝገቡን በሰው ማስረጃና በግዚቢቱ መሰረት በማጣራት ለአቃቢ ህግ ካቀረበ በኋላ አቃቢ ህግ ተጠርጣሪው ላይ ክስ መስርቶበት የተከሳሹን የክስ መዝገብ ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ሶስተኛ ወንጀል ችሎት በተከሳሽ ያደኤል አለማየው ላይ የቀረበውን የክስ መዝገብ ከተመለከተ በኋላ ጥፋተኝነቱን በማረጋገጥ ተከሳሹን ያርማል፣ ሌሎች ወንጀል ፈጻሚዎችን ያስጠነቅቃል በማለት በሰባት ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የጋራ መኖሪያ ቤቶች አካባቢ የሚፈጸሙ የስርቆት ወንጀሎችን ለመከላከል ህብረተሰቡ እርስ በርስ በመተባበር ለጸጥታ አካላት ጥቆማ መስጠት እንዳለበት ዋና ሳጅን ጋሻሁን ተስፋዬ መልእክታቸውን አስተላልፈዋል።